ሰላም ጤና ስትል ወደ ቻናል ቤተሰብ ተከታታዮች በዛሬው ዕለት ደማቅ የሚኒሻ ሰላም አስከባሪ አባላት በደብረ ማርቆስ ለሶስተኛ ዙር ያሰለጠናቸውን በደማቅ ሁኔታ አስመርቋ ማለት ነው። ስለዚህ ማህበረሰቡ እየተረዳ ወደ ሰላም አስከባሪ አባላት እና ወደ ሚኒሻ እየተቀላቀለ ይገኛል። በዛሬው ዕለት ለሶስተኛ ዙር ነው፣ ባይዘወይ በማርቆስ ከተማ ብቻ ለሶስተኛ ዙር ያሰለጠናቸውን እነዚህ ዛሬ የተመረቁት ለሶስተኛ ጊዜ ነው። በደማቅ ሁኔታ አስመርቋ በተለያየ አቅጣጫ የሰላም አስከባሪ አባላት እየተመረቁ ይገኛል ይገኛል በዛሬው ዕለት ደግሞ ለሶስተኛ ዙር ማለት ነው። በጎጃም ምድር ለሶስተኛ ዙር በማርቆስ ከተማ አስመርቋ ማለት ነው። ስለዚህ በርካታ ለማህበረሰብ እንታገልለታለን ያሉ ፋኖች እንግዲህ እየተረዱ ወደ ሰላም አስከባሪ ወደ ሚኒሻ ወደ አድማብትን እንዲሁም ደግሞ ወደ መከላከያ እየተቀላቀለው ይገኛል። ከዚህ ጋር የማንሳት የምፈልገው እጅግም በጣም አነጋጋሪ ሆነው 18ማር 30 ተሳቢ የሚሆን መከላከያ ከጎንደር ወደ ጎጃም እየገባ ነው እያለ ነበር። ከዛ የይዞ ደግሞ እየተለቀመ ነው እያለ መግለጫ እየሰጠ ነበር። ስለዚህ እንኳ አንድ መከላከያ በተሳብ ሲመጣ አላየውም ቢያንስ እንኳን ራል ቢል ይቀልለታል። እንደዚህ የተጋነነ ውሸት ግን ጥሩ አይደለም። እኛ ኩን እናያለን፣ እንከታተላለን። የገባን ሲ እውነታ ነው ቸክ ለማድረግ ወጣን። ምንም ጠብ የሚል የለም። ስለዚህ መግለጫው ነው እዚህ ጋር ላይ አስቀምጨላችኋለሁ። ሰላሳ ከሱ የእሱን መግለጫ ተከትሎች እንግዲህ በሶሻል ሚዲያ እያጮሁት እየተመለከቱ ነበር። ስለዚህ ከማስተባበያ ውጭ ሌላ ጠብ የሚል የለም። ሌላኛው ጉዳይ ያዚህ ጋር በድጋሚ ማንሳት የፈለጉት በደብረ ማርቆስ የተመረቁትን የዛሬ የሰላም አስከባሪ አባላት በተመለከተ በቅርቡ እንግዲህ ወደ ፋኑ እንደሚቀላቀሉ እያሉ እንግዲህ የጥሪ እያቀርቡላቸው ይገኛል። እነዚህ ብቻ ልምኩ የተመረቁት እንደው የሚገርመው በያቅጣጫው በርካታ የሰላም አስከባሪ እየተመረቁ ነው። በጣም በበርካታ አቅጣጫ እየተመረቁ ነው የሚገኙት ስለዚህ እነዚህ ከመጀመሪያ ወደ እናንተ ለምን አልመጡም? ከመጀመሪያ ወደ እናንተ ለምን አልመጡም ሌላኛው ጥያቄ ምክንያቱም ትግሉን በውል የተረዱ ስለሆነ ነው ህወሓት አስከሬን እያነሳ ዛሬ በእንትን በስርዓት እያስቀበረ ፍታት እያደረገ ነበረ የህወሓት ከፍተኛ አመራሮችን እንግዲህ በሰሜን ጦርነት ያጣቸው ህወሓት ሁለት አይነት ስራውን እየሰራ ነው አንደኛው ወደ ቀያችሁ እንመለስ ብላችሁ ሰላማዊ ሰልፍ ውጡሉ ባለፈው አስወጥቷል። አሁን ደግሞ አስክሬናቸው በክብር እንግዲህ የማህበረሰቡን አቴንሽን ለመሳብ እንግዲህ የማያደርገው ጥረት የለም። ሁለት መላምት እየሰራ ነው ሰላማዊ ሰልፍ ላይ ሰርጎ ገቦችን በማስተጋባት ወደ ቀያችን እንመለስ በማለት እንግዲህ አመፅ እንዲነሳል በብዙ አቅጣጫ ሰርቶ ሰላማዊ ሰልፍ ላይ እያስተጋባ ነበር። አሁን ደግሞ እነዚህን አመራሮች እንግዲህ በክብር እንግዲህ ፍታት እያስደረገ ከተቀበሩበት አወጦ በክብር ቦታ በማለት እንግዲህ እንደገና ሁለተኛ ፍታት እያስደረገላቸው እየተመለከትን ነው የሚገኘው። ከዚህ ጋር አሁንም ጦርነት ይቁም ነው። ትልቁ እኔ አሁን በዚህ የምናገረው ሰላም ይሁን ነው ለኢትዮጵያ የሚጠቅማት ይህን ነው ከጦርነት የተገኘ ትርፍ የለም ከጦርነት የተገኘ ትርፍ የለም። ስለዚህ አሁን ሁለተኛ እየተዘጋጀበት ያለ ነው። በተለይ ክረምቱን ምክንያት በማድረግ በአራት አቅጣጫዎች እንግዲህ እንደሚጀምር አቅጣጫ ጠቆሚያችሁ ነበረ። ስለዚህ አሁን ደግሞ ይህን አይነት ማስተባበያ እየሰጠ ይገኛል። ሌላኛው ጉዳይ ፋኖ እንግዲህ በሱዳን በኩል ሻዕቢያ ያስታጠቀቸው መሳሪያ እዞ ሲገባ እንግዲህ ደህንነቶች ባደረጉት ድንቅ ኦፕሬሽን ሙሉ በሙሉ በቁጥጥር ስር ውሏል ማለት ነው። ስለዚህ እነዚህና ሌሎች በጣም የሚገርመኝ በርካታ በርካታ እንግዲህ ቅንቦላ ጨምሮ ማለት ነው ተተኳሽ መሳሪያዎችን የሚጠቀምበት እንግዲህ ከሻዕቢያ ተልኮ ተቀብሎ ዞ እየገባ ባለበት ሰዓት እጅ ከፍንጅ ተይዞ በቁጥጥር ስር ውሏን። እናመሰግናለን። እኛ የሚያስፈልገን መሳሪያ ማስታጠቅ ሳይሆን መድኃኒቶችን ማስገባት፣ ቴክኖሎጂዎችን ማስገባት፣ ቴክኖሎጂን መታጠቅ፣ ይሄ ነው የሚጠቅመን። ጦርነት ለኢትዮጵያ አይጠቅማትም። በታሪክ በጦርነትን አሁንም በጦርነት ከቀጠልች ድህነት እንግዲህ ሙቋታ ማለት ነው። ለዚህ ደግሞ ዜጎች ትንሽ መሪዎች ትንሽ የጎሳ መሪዎች እነዚህ ብሔርተኞች ያመጡት ጣጣ ነው። ባጭሩ ብሔርተኞች ነው ባጭሩ። በቃ ግልጽ በሆነ ህወሓት አልማር ብሎ ዛሬም አልተኛም። የህወሓትን ደግሞ ተሸክሙ ዛሬ ፋንዱ ይሄን ያደርጋል። እኔ በፍጹም አወግዛለሁ። ስለዚህ የሚያስፈልገን ሰላም ነው። ወንድሞቻችን ናቸው። አብረን እጅ ለእጅ ተያይዘን እናልማ። የሚያስፈልገን አሁን ልማት ነው ድሆችን እና፣ ስለዚህ እዚህ ጋር የጅ ማነሳው ኢብን እንኳን ማስረሻ ሰጤና ዘመነ ካሴ አሁን አብረው እየሰሩ አለመሆኑ ይታወቃል። ይሄ ለምንድን ነው እነ ዘመነ ካሴና እና እስክንድር ነጋ ለምንድ ነው አብረው የማይሰሩት እነ መክተ ማሞና እነ መሪ ወዳጅ ነ ለምንድ ነው አብረው የማይሰሩት ይሄ በጎጥ እንኳን አማራ ክልል ተከፋፍሎ ኢትዮጵያ ነጻ እናወጣለን የሚለው በራእይ ባስተሳሰብ በአመለካከት በግብ እንኳን ለማስቀም አንድ ጎል አለመኖሩ የሚያመላክት ነው አማራ ወደ አንድ ጎል እንወስዳለን ብለው ይሄ የትጥቅ የተጀመረበት ለምንድ ነው አብረው ያልሰሩት ስለዚህ ነገ እንኳን ለምሳሌ ኢቨን ቢሆን አራት ኪሎ ገቡን ሰዎች ስለዚህ እርስ በርሳቸው ተኩስ ሲጀምር ማለት እኮ ነው። እኛ የሚጠቅመን አሁን ግልጽ የሆነው ሰላም በቃ የታጠቋቸው ወንድሞቻችን ወደዚህ ኑ፣ ወደ ሰላም ሰላም የሚጠቅምን መንግስት ክፍት አድርጎታል። ይህን እንጠቀምበት። ስለዚህ አሁን ዘመን ከሴና ማስረሻ ሰጤ እኮ አሁን አብረው እየሰሩ አይደለም። ይሄ ግልጽ ነው፣ የሚታወቅ ነው። ሌላኛው ጉዳይ ዜጋና ይዤ ማንሳት የፈለጉትኝ በጣም እጅግ በጣም አነጋጋሪ ከሆነው ከህወሀት ጋር አብረው ሲሰሩ ማየት ነው። በጣም የሚያሳፍሪ ህወሀት ማይካድራ ላይ ስንት አማሮች ነው የተጨፈጨፉ። ዛሬ ወልቃይትን ለማውረር፣ አማራን ለመጨፍጨፍ ዛሬም እየሰራ ነው። ለምሳሌ ከዚህ ጋር እንዴት ነው ሲሰሩ? በጣም የሚያሳፍር ጉዳይ ነው። ኢቨን እንኳን ለአማራ ነጻ እናውጣለን ብለው ጀምርት እንዴት ነው አንዚ ጋር የሚሰሩት? እሺ አንድ ጥያቄ ግልጽ የሆነ ጥያቄ ላንሳ። ይሄ መንግስት ለምሳሌ ኢማጅን የለም ብለን እንስም አሁን ይህ መንግስት ያለው የኢትዮጵያ መሪ የለም። እሺ፣ ህዋት ቀጥታ ገባ፣ ወልቀይት ያለውን አማራ አጸዳ። እሺ ፋኖ ምንድን ነው የሚሰራ? እሺ ብሎ የህዋት ፈረስ ነው የሚሆነው ወይስ ሀያ መጋለብ ነው ያለበት? እዚህ ጋር ነው። ሁለተኛ ተመልሶ ወደ ህዋት ጋር ደግሞ ጦርነት ሊጀምር ነው ነው ወይስ ስልጣኑን ለህዋት ሊሰጥ ነው? ወይስ ደግሞ ፋኖን ይህንም ሁለቱን ማሸነፍ ወጣለው የሚል አቅጣጫ ስላለው ነው ይህ መንግስት የለም ብል ጦርነቱ አሁንም ይቀጥላል። ይህ ግልጽ ነው። ይህ መንግስት የለም ብንድል እራሱ ጦርነቱ ይቀጥላል። ትናንትና ሃያ ሰባት ዓመት ሲያርድ የኖረ ህዋት ዛሬም ደግሞ የውይታ ገል ያለ ነው። ስለዚህ ይሄ ግልጽ የሆነ ስለሆነ እናንተ ህዋት ትሆን አጠቅሙ፣ ሸኔም አጠቅሙ፣ ፋኖም አጠቅሙ። አሁን የሚያስፈልገን በሰላም እናልማ። እኛ ሳንጠግብ ፖለቲካ ያስፈልገን። ሰላም ለኢትዮጵያ ያድርግ። ዘረኝነት ይውደን። ሌላኛው ጉዳይ አዜጋ ጋላ አስቀምጥላችሁ መጨረሻ ላይ ጠዋት በሰራው ቪዲዮ ውሸት ነው የህፃን እንዴት ምናምን ስትሉ እስከን ሊንኩ ከላይ አስቀምጭላችኋለሁ። ከላይ ራሱ ሞገስ ሽፈሩ ይፋ ነው ራሱ ደጋፊ ራሱ ነው የፖሰተው። ነብስ ይበል። ይሄ ህፃን እኮ 13 እንዲሁ ቢበዛ በቀን በንይታ 1314 ታዛ በላይ እንደዚህ እያደረጋችሁ በህፃን እድሜ እየቀልዳችሁ፣ አማራን ነፃ እናወጣለን። አትቀልዱ። ኢትዮጵያ የሚያስፈልጋት ሰላም ነው። በሌላ ቪዲዮ እስክንገናኝ መልካም